በኮረብታማው የፍሪጂያን ሀገር ውስጥ በአንድ ወቅት በቅርብን በሩቅም ያሉ ገበሬዎች ሁሉ እንደ ድንቅ ነገር የሚጠቁማቸው ሁለት ዛፎች ነበሩ። በጣም የሚገርመው ነገር አንዱ የባሉኝ ዛፍ ሲሆን፣ ሌላው የሊንዳን ነው። ግን ሁለቱም ከአንድ ግንድ ነው የበቀሉት። የዚህ ታሪክ ነገር እንዴት ሊሆን እንደቻለ የአምላኮች ወሰን የለሽ ኃይል ማረጋገጫ ነው። እንዲሁም ደግሞ ትሁቱንና ቅዱሱን እንዴት እንደሚሸልሙት የሚያሳይ ምሳሌ ነው አንዳንድ ጊዜ ጁፒተር ዓለም ስላይ ሆኖ አምብሮሲያ መብላትና ሄክታር መጠጣት ሲሰለቸው፣ እና የአፖሎን ክራር መስማትና የግሬስን ዳንስ መመልከት ሲሰለቸው ወደ መሬት ይወርድና እንደ አንድ ሟች ሰው የሰው ስጋ ይለብስና ጀብዱ ፍለጋ ይመጣል። በዚህ ጉዞ ላይ ተወዳጅ ጓደኛው ሜርኩሪ ነው። እሱም ከሁሉም አምላኮች የበለጠ አዝናኝ ነው። ብልህና ጥበብ ወይም አይነጥፍ። በዚህ የተለየ ጉዞ የፍሪጂያ ሰዎች እንግዳ እንዴት እንደሚቀበሉ ለማወቅ ወስኗል። እንግዳ መቀበል ለሱ በጣም ትልቅ ጉዳይ፣ ምክንያቱም እንግዶች ሁሉ ባልታወቀ ሀገር ውስጥ መጠለያ የሚፈልጉት በእሱ ልዩ ጥበቃ ስር ስለሆኑ ነው። ሁለቱ አምላኮች በመሰረቱ ድሀ መንገደኞች መሰሉና በእያንዳንዱ ደሳሳ ጎጆ ወይም ትልቅ ቤት ውስጥ እያንኳኩ ምግብና ማደሪያ ጠየቁ። አንድም የሚቀበላቸው ሰው አላገኙ። በሁሉም ቤቶች በክፋት ተባረሩ፣ በሩም በላያቸው ላይ ተዘጋ። በመቶ የሚቆጠሩ ቤቶችን ሞከሩ፣ ሁሉም በተመሳሳይ መንገድ አባረሯቸው። በመጨረሻ ወደ አንዲት ደሳሳ ጎጆ መጡ። እስካሁን ካዩዋቸው ቤቶች ያነሰች ነች። ጣራው ከሸንበቆ ብቻ ነው የተሰራው። ግን እዚህ እነሱ በአንኳኩ ጊዜ በሩ በስፋት ተከፈተና አንድ ደስተኛ ድምፅ ወደ ውስጥ እንዲገቡ ጋበዛቸው። እነሱም በዝቅተኛው በር ለመግባት ማጎንበስ ነበረባቸው። ግን አንዴ ወደ ውስጥ ከገቡ በኋላ ክፍሉን በጣም ንጹሕና ሞቃት ሆኖ አገኙት። አንድ ደግ ፊት ያለው ሽማግሌና አሮጊት ሴት እንኳን ደህና መጣችሁ አሏቸውና በጣም በወዳጅነት መንፈስ ተቀበሏቸው። ምቾት እንዲያገኙም የተቻላቸውን ያህል ጣሩ። ሽማግሌው ሰው እሳቱ አጠገብ በርጩማ አስቀምጠላቸውና እዚያ ተዝናንተው እንዲቀመጡና የደከመ ሰውነታቸውንም እንዲያፍታቱ ነገሯቸው። አሮጊቷ ደግሞ በበርጩማው ላይ ለስላሳ ምንጣፍ አነጠፈችላቸው። የእኔ ስም ባውሴስ ነው፣ የባሌ ደግሞ ፊልመ ነው አለቻቸው ለእንግዶቹ። ከተጋባን ጊዜ ጀምሮ በዚህ ጎጆ ቤት ውስጥ እኔ ኖር ነው። ሁሌ ደስተኞች ነን። እኛ ድሀ ሰዎች ነን አለች። ግን ድህነትን ወደህ ከተቀበልከው መጥፎ አይደለም። ዋናው ደስተኛ ልብ መኖሩ ነው። እሷ በምታወራበት ጊዜ ሁሉ ለእነሱ ነገሮችን እያዘገጃጀችላቸው ነበር። ጨለማው ምድጃ ላይ አመድ የሆነውን ከሰል እሳቱ ግር ብሎ እስኪነድ ድረስ አቀጣጠለችው። በዚህ ላይ አንዱን የጀበና ውሃ ሞልታ አጣደችው። ባሏ ከጓሮ ጥሩ ጎመን ቀንጥሶ ይዞ መጣ። ከዚያ ምሰሶ ላይ አሮጊቷ በሚንቀጠቀጠው የአሮጊት እጇ ገበታ ማዘጋጀት ያዘች። የአንደኛው ጠረጴዛ ግራ አጭር ነው፣ ግን አንድ የተሰበረ እቃ ከስሩ አኖረችበት። ጠረጴዛው ላይ ወይራና ፍድል እና በከሰሉ የጠበሰቻቸውን ብዙ እንቁላሎች አብረ አቀረበች። በዚህ ጊዜ ጎመኑና ስጋው በሰለ። ከዚያ ሽማግሌው ሁለት አሮጌ ሶፋዎች ወደ ምግብ ማቅረቢያ አስጠጋና እንግዶቹ እዚያ ተቀምጠው እየተዝናኑ እንዲበሉ ጋበዛቸው። ከዚያ በእንጨት ጽዋና በጎድጓዳ ሸክላ ሳህን እንደ ኮምጣጤ በጣም የበሰለና ጥሩ ሆኖ በውሃ የተበጠበጠ ወይን አቀረበላቸው። የሆነ ሆኖ ፌሌሞን ራት ላይ እንዲህ ያለ አስደሳች ወይን ጠጅ በመቅረቡ በግልጽ ኩራትና ደስታ ተሰማው። ወዲያው ጽዋው ባዶ ሲሆንም በትጋት እየተጠባበቀ ይሞለዋል። ሁለቱ አዛውንቶች እንግዶቻቸውን በደንብ በማስተናገዳቸው በጣም ተደስተውና በስሜት ተፍለቅልቀዋል። ከዚያ በኋላ ቀስ በቀስ አንድ እንግዳ ነገር መድረሱ ታወቃቸው። የወይን መበጥበጫው ጎድጓዳ ሳህን በፍጹም አይጎድልም። ምንም ያህል ጽዋ ከሱ ቢቀዳለትም የወይኑ ማቅረቢያ ካፉ ዝቅ አይልም፣ ሁሌ እንደሞላ ነው። አስተናጋጆቹ ይህን ታምር ሲመለከቱ በፍርሃት እርስ በርሳቸው ተያዩና አንገታቸውን ደፍተው በጸጥታ መጸለይ ጀመሩ። ከዚያ በሚንቀጠቀጥ ድምፅና መላ ሰውነታቸው እየተንቀጠቀጠ እንግዶቻቸውን ጥሩ መስተንግዶ ስላደረጉላቸው ይቅርታ ጠየቁ። አንድ ዚያ አለን፣ አለ ሽማግሌው፣ ይኸውም ለክቡርነታችሁ ማቅረብ የነበረብን ነው። ግን ጥቂት ከጠበቃችሁ አሁን ኑ እናደርሰዋለን ዚሁን ለመያዝ ከአቅማቸው በላይ ሆነ። በጣም እስኪደክማቸው ድረስ ሞከሩ። በዚህ መሃል ጁፒተርና ሜርኩሪ በጣም እየተደሰቱ ይመለከቷቸው ነበር። ግን ሁለቱም ፌሌምንና ባውሴስ በጣም ደክሟቸው እያለከለኩ ከዚሁ ጋር መሯሯጣቸውን ሲያቆሙ አማልክቱ እርምጃ የሚወስዱበት ጊዜ መድረሱን አወቁ። በእውነት በጣም ደግ ነበሩ። አማልክቶችን ነበር ያስተናገዳችሁ አሉ። ሽልማታችሁን ታገኛላችሁ። ይህ እንግዳ ድሆችን ለማስተናገድ እምቢ ያለው ክፉ ነገር በኃይል ይቀጣል። እናንተ ግን አትነኩም። ከዚያ በኋላ እነሱ ከጎጇቸው አውጥተው ሁለቱን ሸኟቸውና በዙሪያቸው እንዲመለከቱ ነገሯቸው። እነሱም ይግረማችሁ ብሎ ዙሪያውን ውሃ ብቻ አዩ። መላ አገሩ ጠፍቷል። አንድ ትልቅ ሐይቅ ዙሪያቸውን ከበባቸው። ጎረቤቶቻቸው ለሁለቱ ባልና ሚስት አዛውንቶች ደግ አልነበሩ፣ ግን እዚያ ቆመው ለእነሱም ባለቀሱላቸው፣ ግን በድንገት ከአቅማቸው በላይ በሆነ ኃይልም ባቸው ደረቀ። ከዓይናቸው ስር ትንሿ ዝቅተኛ ጎጆ ለረጅም ጊዜ እነሱ መኖሪያ የነበረችው ወደ አንድ ትልቅ ባለብዙ አምድና ከነጭ እብነበረድ ወደ ተሰራ ጣራው የወርቅ ወደሆነ ቤተ መቅደስ ሲለወጥ አዩት። እናንተ ደግ ሰዎች የፈለጋችሁትን ጠይቁና ይደረግላችኋል አለ ጁፒተር። ሁለቱ አዛውንቶች እርስ በርስ በሹክሹክታ ተነጋገሩና ከዚያ ፊሌሚን እንዲህ አለ እኛን የእናንተ ቄሶች አድርገንና ይህንን ቤተ መቅደስ እንጠብቅልህ ሁለታችን እስካሁን አብረን ስለኖርን አንዳችን ከሌላችን ቀድመን እንዳንሞት አድርገንና ሁለታችን አብረን እንድን ሞት አድርገን። አማልክቱ በሁለቱ ሰዎች ተደስተው በሐሳባቸው ተስማሙ። ከዚያ ትልቅ ህንፃ ውስጥ ለረጅም ጊዜ አገለገሉ። ግን ታሪካቸው ያችን ትንሽ ሞቃት ቤታቸውን ካስደሳቹ ምድጃቸው ጋር ናፍቀዋት እንደሆነ አይገልጽም። ግን አንድ ቀን ከእብነ በረድና ከወርቅ በተሰራው ቤተ መቅደስ ፊት ቆሞ ሳለ በጣም አስደሳችና አስቸጋሪ ስለነበረው ስለ ድሮ ኑሯቸው ማውራት ጀመሩ። ነገር ግን አሁን ሁለቱም በጣም አርጅተዋል። በድንገት ስለ ትዝታቸው እያወሩ ሳሉ አንዱ ሌላውን ቅጠል ሲያወጣ ተመለከቱ። ከዚያ የግንድ ቅርፊት በዙሪያቸው በቀለ። የነበራቸው ጊዜም ውዴ፣ ጓዴ፣ ደናሁ የመባባል ጊዜ ብቻ ነበር። ባፋቸው ይህንን እየተናገሩ ሳሉ ወደ ዛፍነት ተለወጡ። ነገር ግን አሁንም አብረው ናቸው። ባሉጥና ሊንደን በአንድ ግንድ ላይ በቀሉ። ከሩቅም ከቅርብም ሰዎችን ታምር ለማየት መጡ። እናም ሁልጊዜም ለቅዱሳኑና ለታማኞቹ ጥንዶች ከዛፍ ቅርንጫፍ ላይ የአበባ ጉንጉኖች ይሰቀልላቸዋል። ኤንዲሚየን ይህንን ታሪክ የወሰድኩት ከሦስተኛው መቶ ክፍለ ዘመን ከኖረው ከቴዎክሪተስ ነው። በእውነተኛ ግሪክ ያጸጻፍ ስታይል ነው የሚጽፈው በቀላሉና በመቆጠብ። ስሙ በጣም ዝነኛ የሆነው ይህ ወጣት በጣም አጭር ታሪክ ነው ያለው። አንዳንድ ገጣሚዎች ንጉሥ ነበር ይላሉ፣ አንዳንዶቹ አዳኝ ግን፣ አብዛኞቹ እረኛ ነበር ነው የሚሉት። ሁሉም ግን እጅግ ከመጠን ያለፈ ቆንጆ እንደነበር ይስማማሉ። ለደረሰበት እጣ ፈንታም ይህ ዋናው ምክንያት ነው። የበግ ረኛው ኤንዲሚያን በጎቹን ሲጠብቅ እሷ ጨረቃዋ ሴሌን ያየችው እና ወደደችው። ከሰማይ ላይ ወርዳ በላትመስ ገላጣ ቦታ ላይ ሳመችው፣ አጠገቡ ተኛች። እድሎ የተባረከ ነው ፊቱን ሳያዞርና ሳይገላበጥ ከቶ ያንቀላፋል። ብርማ ቅርጽ ያላት አንጸባራቂዋ ጨረቃ በላዩ ላይ ስታጎነብስ ከእንቅልፉ ነቅቶ ሊያያት አልቻለም። ስለ እሱ በተጻፉት ታሪኮች ሁሉ ለዘላለሙ ያንቀላፋል፣ አይሞትም፣ ግን ከእንቅልፉ አይነቃ በጣም በሚያስገርም ሁኔታ ቆንጆ ሆኖ ከተራራው ግርጌ ተጋድሟል። ልክ እንደሞተ ሰው እንቅስቃሴ አልባ ሆኖ፣ ግን ሕያውና ሞቃት ሆኖ እናም ሁሌ ማታ ማታ ጨረቃ ትጎበኘዋለች፣ ደጋግማ ትስመዋለች። ይህ አስማተኛ እንቅልፍ የእሷ ስራ ነው ይባላል። እሷ እንዲያንቀላፋ ተደርገዋለች፣ ምክንያቱም ሁሌ እንደ ልቧ እንድታገኘውና እንድትደባብሰው ነው። ግን ፍቅሯ ከብዙ ማቃሰት ጋር ስቃይ ብቻን የሚያተርፍላት ይባላል። ዳፍኒ። ይህንን ታሪክ የሚተርከው ኦቪድ ብቻ ነው፣ አንድ ሮማዊ ብቻ ነው ይህንን ሊጽፈው የሚችለው አንድ የግሪክ ገጣሚ ለአንዲት የጫካ ኒንፍ ወይም አድባር እንዲህ ያለ የአማረ ልብስና የፀጉር አሰራር ሊያጎናጽፋት አይችልም። ዳፍኒ ከነዚያ ነፃ ፍቅርና ጋብቻ ከሚጠሉት ወጣት አዳኞች አንዷ ስትሆን በአፈታሪክ ተረቶች ውስጥ ሁልጊዜ ትገኛለች። የአፖሎ የመጀመሪያው ፍቅረኛ ናትም ይባላል። መሸሿም እንግዳ ነገር አይደለም። ካልታደሉት ፍቅረኞች መሀል እያንዳንዷን ከሌላው ተከትሎ በሚስጢር ወይ ልጇን ይገልባታል፣ ወይ እሷን ይገላታል። ጥሩ ዕድል አገኘች የምትባለዋ ግዞት ነው የሚጠብቃት። ብዙ ሴቶችም ይህንን ከሞት የባሰ ነው ይሉታል። የውቅያኖስ ኒንፍስ ወይም አድባሮች ከካሰስ የቋጥኝ ተራራ ላይ ፕሮሚተስን ሲጎበኙት ለሱ ከዚህ በታች የተጻፈውን ሲነግሩት በጣም የተለመደ ተራ ሀሳባቸውን መግለጻቸው ነው። አቤቷ እንተ እኔን በፍጹም አትየኝ። ከአንድ አምላክ ጋር አንድ አልጋ ስጋራ የሰማይ ነዋሪዎች ከቶ ወደ እኔ አይጠጉ። እነዚህ የሰማይ አማልክት የሚያውቁት ፍቅር ከእነሱ ዓይን ማንም ሊደብቀው አይችልም። ያ በእኔ አይድረስብኝ። ከአፍቃሪ አምላክ ጋር ጦርነት መጋጠም ጦርነት ብቻ አይደለም ተስፋ መቁረጥ እንጂ። ዳፍኒ ሙሉ ለሙሉ ልትስማማ በቻለች። ነገር ግን በእውነት ምድራ የሆነ ሰው በፍጹም አትፈልግም። አባቷ የወንዝ አምላክ ፔኒዎስ በጣም በጣም ተፈትነዋል። ምክንያቱም እሷን ፈልገው የመጡትን ተስማሚና ቆንጆ ወንዶች ሁሉ አላገባም ብላ እምቢ ስላለች ነው። በቀስታ እየሰደባትም ያለቅሳል። እኔ በፍጹም ይልጅ ልጅ ላላይ ነው። ግን አንገቱን አቅፋ ስታባብለው፣ ውዷ አባቴ ሆይ፣ ተወኝ እንደ ዲያና ልሁ ትለዋለች። እሺ ይላል። እናም በነፃነቷ ደስ ተሰኝታ ጥቅጥቅ ወዳለው ጫካ ትሄዳለች። ግን በመጨረሻ አፖሎ አያትና ለሷ ሁሉም ነገር አለቀ። ቀሚሷን እስከ ጉልበቷ ሰብስባ፣ እስከ ትከሿ ራቁቷን ሆና፣ ጸጉሯን ጀርባዋ ላይ ነስንሳ አደን ታድናለች። የሆነ ሆኖ በጣም በሚያምር ሁኔታ ቆንጆ ናት። አፖሎ እሷ በደንብ ብትለብስ ጸጉሯን በደንብ ብታበጥር ምን ልትመስል ትችላለች ሲል አሰበ። ይህ ሐሳብ በውስጡ ይነድ የነበረውን እሳት ይበልጥ አቀጣጠለውና እሷን ሊያሳድዳት ተነሳ። ዳፍኔ ሸሸች። በጣም ኃይለኛ ሯጭ ናት። አፖሎ እንኳን ለጥቂት ደቂቃዎች እሷን ሲያሯሩጥ በጣም ደከመው። ወዲያው ደረሰባት። እሷ እየሮጠች ድምፁን አስቀድሞ ላከው። እየለመናት እያግባባት እያረጋጋት አትፍሪ ብሎ ተጣራ። ቆም በይና እኔ ማን እንደሆንኩ እወቂ። እኔ ተራ ገበሬ ወይም የበግ እረኛ አይደለሁም። እኔ የደልፊ ጌታ ነኝ፣ እናወድሻለሁ አላት። ግን ዳፍኒ በረረች፣ ከበፊቱም የበለጠ ፈርታ። አፖሎ በእውነት እሷን ተከትሏት ከሆነ ጉዳዩ ተስፋ ቢስ ነው። እሷ እስከ መጨረሻው ለመታገል ወስናለች። ነገር ግን እሱ መጥቷል። ትንፋሹ አንገቷ ላይ ይሰማታል። እዚያ ከፊት ለፊቷ ዛፎች ተከፈቱ እሷ አባቷን ወንዝ አየችው አባቴ እርዳኝ አባቴ እርዳኝ ብላ ጮኸች ይህን ስትናገር እግሯ እንደ ድንጋይ ሲከብዳት ተሰማት ያ ፈጣን በራሪ እግሯ መሬት ላይ እየተተከለ መሰለ የዛፍ ቅርፊት በሰውነቷ ላይ እየበቀለ ነው ቅጠሎች በውስጧ እየበቀሉ ነው ወደ ዛፍነት ተለውጣለች የሎሬል ዛፍ አፖሎ የአካል ለውጡን በቅሬታና በሐዘን ተመለከተው በጣም ቆንጆ ሴት አንቺን አጣሁሽ ሲል አጉረመረመ። ግን ቢያንስ አንቺ የኔ ዛፍ ትሆኛለሽ፣ በአንቺ ቅጠሎች የእኔ ባለድሎች ግንባራቸውን ያስጌጣሉ አላት። አፖሎና የእሱ ሎሬል ዘፈኖች በተዘፈኑበትና ታሪኮች በተነገሩበት ቦታ ሁሉ በአንድ ላይ ይጣመራሉ። ባለ አንጸባራቂ ቅጠሉ ቆንጆ ዛፍ ልክ እንደተደሰተ ሁሉ ራሱን በአዎንታ ነቀነቀ። አልፊዩስና አሬቱሳ ይህ ታሪክ ሙሉ በሙሉ የተነገረው በኦቪድ ብቻ ነው። በእሱ አጻጻፍ ይህን የሚባል ነገር የለም። በታሪኩ መጨረሻ ላይ ያለው የአሌግዛንድሪያ ገጣሚ ከሆነው ከሞስከስ የተወሰደ ነው። አርቲጂያ ውስጥ የሲራኩስ አካል ከሆነው አንድ ደሴት ውስጥ በታላቁ የሲሲሊ ከተማ አሬቱሳ የሚባል አንድ ቅዱስ ምንጭ አለ። አንድ ጊዜ አሬቱሳ ውሃ ወይም የውሃ ኒፍ ወይም አድባር አልነበረ፣ ግን የአርቴሚስ ተከታይ የሆነች ወጣት አዳኝ ነበረች። እንደ መቤቷ እሷም ከወንዶች ጋር ቀረቤት አልነበራትም። ልክ እንደ እሷ ያደንና የጫካ ነጻነት ትወዳለች። አንድ ቀን አውሬ ከማባረር ብዛት ስለደከመች ከአንድ እንደ ብርጭቆ ከጠራ ወንዝ አጠገብ ደረሰች። እሱም በአህያ ዛፎች የተከበበ ነው። ከዚህ የተሻለ የመታጠቢያ ቦታ ሌላ አይታስብም። አሬቱሳ ቀሚሷ ነው አለቀችና ወደ ቀዝቃዛው ማራኪ ውሃ ገባች። ለጥቂት ደቂቃዎች በፍጹም ጸጥታ ወዲያና ወዲህ ስትዋኝ ቆየች። ከዚያ ከስሯ አንድ ነገር ሲንቀሳቀስ ተሰማት። ደንግጣ ወደ ወንዙ ዳር ወጣች። በዚህ ጊዜ አንድ ድምፅ እንዲህ ሲል ሰማች፣ ለምን እንደዚህ ታጣድፊዋለች ቆንጆ ሴት? ወደ ኋላዋ ምንም ዞራ ሳታይ ወደ ጫካው እየፈረጠጠች ሄደች። ከእሷ ፈጣን ባይሆንም እየተባረረች ነው። ያልታወቀው አባራሪ እንድትቆም ነገራት። እሱ የወንዝ አምላክ አልፊዎስ እንደሆነና የሚከታተላትም ስለወደዳት መሆኑን ነገራት ነገር ግን እሷ ማንንም አትፈልግም አንድ ሀሳብ ብቻ ነው ያላት ማምለጥ እሱ ከእሷ የበለጠ ሮጦ ይቀድማል በመጨረሻ በጣም ሲደክማት አሬቱሳ ለሴት አምላኳ ጩኸች ይህም በከንቱ አልቀረም አርጤምስ ወደ ምንጩ አለወጠቻት መሬቱንም ሰነጠቀችው ከዚያ ከባህሩ ስር ከግሪክ እስከ ሲሊሊ የሚደርስ ዋሻ ተፈጠረ አሬቱሳ ወደ ውሃው ገባች እና ባርቲጂያ ብቅ አለች ይህም ምንጭ የሚፍለቀለቅበት ቦታ የአርጤምስ ቅዱስ መሬት ነው። ግን ይህም ሆኖ ከአልፌዎስ ነፃ አይደለችም ነው የሚባል። ታሪኩ እንደሚለው አምላኩ እሱም ወደ ወንዝ ተለውጦ በዋሻው ውስጥ ተከትሏት የእሱ ውሃ ከእሷ ውሃ የሚቀላቀልበት ውሃ ፏፏቴ ሆኗል። እንዲህ ይላሉ። ሁልጊዜ የግሪክ አበባዎች ከውስጥ ሲወጡ ይታያሉ። አንድ የእንጨት ጽዋ ግሪክ ሀገር ውስጥ ወደ ኤልፊዎስ ወንዝ ቢወረወር ሲሊሊ ውስጥ በአሬቱሳ ወንዝ ጉድጓድ ላይ ብቅ ይላል። አልፊዎስ ከራሱ ውሃ ጋር በጥልቅ ወንዝ ውስጥ የራሱን መንገድ ያበጃል። ወደ አሬቱሳም ከሙሽራ ስጦታ ጋር ቆንጆ ቅጠላቅጠሎችንና አበባዎችን ይዞ ይጓዛል። ያ የዋህ ልጅ የተንኮል ሰሪው በሱ የጥንቆላ አስማት ወንዙን ወደ ውሃ እንዲሰርግ አስተማረው። ማይቶሎጂ ዘ ሂስትሪ ኦፍ ታይምለስ ኤንድ ጋደስ ኢድስ ሃሚልተን ጽፎት ባዳነቸኮል የተተረጎመ መጋቢት 203 ዓ ም ከታተመው መጽሐፍ ነው ያነበብኩላችሁ።